ቤተሰብ ቡና ማፍላት ቡና ጠጥላለ እንደምታግዙኝ አምናለሁ። ምክንያቱም የአብይ ለውጥ የእህቴ ለውጥ ማያስደስታችሁ የለም ብዬ አምናለሁ። ሁላችሁም ያስ የኔናት ጸጉሬ ልታጠብ ነው። ታጥቢኛለች፣ ጸጉሬ ታጥቢኛለች፣ ጸጉሬ ይቅርታ እንደማያደርግልኝ እኔ ሂጂ አውቃለሁ፣ ግን ያው ለምሊም እኔ ደውላ ነበር አውርታ ነበር እና በጣም እንዳስከፋውትም ነግራኛለች። ስለሚ እና በቃ አብዬ በቀደም ዕለት ለ48000 ቤተሰብ ቡና አፍይ ብዬሽ ነበር አይደል? ብዬሽ አሉ አይደል ብቻ ነው። እሱም አብዬን ይዤ እሱ ጋር ይዤ ይቅርታ ማለት ነው ያው በፋሚሊ በፋሚሊ ቪዲዮ አልሰራም ስላት አብዬ ለምን አለችኝ። ለምን አለ። ቤተሰብ ከእናንተ ጋር እንትን ከተባሉ በኋላ ቪዲዮን አሳያታለሁ። እና አሰላሙ አሌይኩም ውድና የተከበራችሁ የእኛ እንቁና ተወዳጅ ቤተሰብ እንዴት ናችሁ? እኛ ዓለም ቤተሰብ እናንተ እንዴት ናችሁ? ሁሉ ሰላም እኛ ጋር ሁሉ ሰላም ነው ቤተሰብ። አብዬ ሰላም ያቸው፣ ሰላም ያቸው የኛ ውድ ቤተሰብ ያቸው። እኔ ልበል የእኛ ውድ ቤተሰብ እና ቤተሰብ እንዴት ናችሁ? እናንተ ጋር ስራ አሪፍ ነው ወይ? እየበረታችሁልን ነው? የኛ ውድ ቤተሰቦች፣ እኛ ጋር ሁሉ ሰላም ነው። አብዬም እንደምታየው ደህና ነች። አብዬ አብዬ ሰላም የኛ ውድ ቤተሰብ የኛ እንቁ ቤተሰብ በይልኝ በያቸው። እንዲህ ነው አብዬ የምትለው። እና ቤተሰብ እንዴት ናችሁ? ቤተሰብ ዛሬ ያው በትንሹም ቢሆን ያው እኔም አብዬም ሉባባም ደህና ነን። ያው እየበረታን ነው እና ቤተሰብ ያ እኔ በቀደም ለት በጣም አስከፍቻችኋለሁ ከሚባለው በላይ አስከፍቻችኋለሁ። ያ ምንድን ነው ብትሉኝ ያው ብዙዎቻችሁ በቀደመ በሰራሁት ኮሜንት አይቻሉ ብዙ ኮሜንት አይቻለሁ። ጄሚል ለምን ትለቃለ ለምን ቪዲዮ እንደዚህ ትላለ? እኛ ካጠገብን ካጠገብንን እኛ ኳለንል በርታልን፣ የኛ ወንድም፣ የኛ ጀግና እያላችሁ እህቶቼ፣ ወንድሞቼ በጣም እኔ እንትን ለማን ለማበረታት ብዙ ነገር አድርጋችኋል። ቤተሰብ ለማበረታት ብዙ ነገር አድርጋችኋል። እና ለዛ ነገር እኔ ደግሞ ቤተሰብ አሰብኩት ያው ያደረኩት የተናገርኩት ነገር አሰብኩትና ስህተት ነው የሰራሁት። ምክንያቱም ቢያንስ ከፈጣሪ እርዳታ ጋር 48 ሺህ 400 ሰብስክራይበር አለኝ ይህ ሁሉም ደግሞ በእናንተ እርዳታ በእናንተ እገዛ ነው። ከፈጣሪ በታች ከእናንተ እገዛ ጋር ነው እንደዚህ የደረስ ነው። አብይ አንድ እዚህ ጋ በእናንተ እርዳታና በእናንተ እገዛ ጋ ነው እዚህ ጋር የደረሰነው ቤተሰብ። ለዛ ሁሉም ነገር የኔ ጥፋት ነው፣ ከልብ ይቅርታ። ግን ያው በተፈጠረው ግጭት በተፈጠረው አለመግባባት ትንሽ አስጠልቶ ነበር ማለት ትንሽ ተናድጄ ነበር እና ቀ የኔ እናት ቡና ነው ቡና እናፈላለን ሁሌም እኛ ጋር እናንተ ጋር ስንቀር ያው አብዬ ቡና ነው የሚታየት ለዚሁ አብዬ በቀደም ዕለት ለ48 ቤተሰብ ቡና አፊ ብዬሽ ነበር አይደል ብዬሻለሁ አይደል እሺ ለሁሉም ያፈላሹ ቡና በሮቶ አፊ ብዬ ቡና ተናገሬ ነበር አይደል እሱ ቡና አለ በሮቶ በሮቶ ያፈላሹ ቡና አለ

እኛ እናውራና ቤተሰብ እንትንበላ እኔ እነሱን የለም በየቦታ በየቤታቸው እየኩኝ ኑ ቡና ጠጡ ብዬ እጠራቸዋለሁ። አርባ ስምንት ሺ ቤተሰብ ማለት ነው። እሺ አብዬ፣ አሁን አንቺ የምታደርግ የለም ቡናውን በደንብ ታፊዋለሽ። ሮቶ በሮቶ ያልኩሽ የለም በሮቶ ታዘጋጅዋለሽ። ቡና ቡና ነው እንጂ ቡናውን አብዬ ቡናውን የለም በሮቱ ታዘጋጅና የለም ቡናውን ታፈልናለሽ። እኔ እስከዛ ትንሽ ጊዜ ትንሽ ጊዜ ማለት ነው የኛ እንቁና ተወዳጃ ቤተሰቦች እኔ ላውራቸው። ከዛ ቡና እያፈላሽ አብረን መጠን እኔ አግዝሻለሁ። አንቺ እስከዛ ለ48 ሺህ ቤተሰብ ቡና ማፍላት ያው ቤተሰብ ያው ማለት ቤተሰብ አብዬ፣ እንደምታውያት ነች። ደህና እንትን ላይ ነች ያለችው ጤንነት ላይ ነው ያለችው። ሉባባ ማለች ያው ሉባባ ወደ ታች ምየት ታበዛለች። ያው ወደ ጎረቤት ምናምን ትሄዳለች። ለዛ ነው ማት ኖሮ በጠዋት ተነስታ ትሄዳለች። ለዛ ነው እና ቤተሰብ እና ቤተሰብ እንደነገርኳቸው ነው ያለው ነገር እንደነገርኳቸው ነው። እሺ አብዬ፣ እንታጠባለን። እሺ፣ እሺ፣ የእኔ እናት ጸጉሬ ልታጠብ ነው። ታጥቢኛለሽ ጸጉሬ ታጥቢኛለሽ ጸጉሬ። እሺ እናቴ ቡናውን እናፍላና ከዛ ቤተሰብ፣ በቀደመት ያወራሁት ነገር ሙሉ ነገር እንደነገርኳችሁ ስተት ነው። ያ ነገር ደግሞ አርመዋለሁ፣ በቃ እስተካከላለሁ። ያልኩት ነገር ስተት ነው። አርባ ስምንት ሺህ ቤተሰብ ያለኝ ሰው ነኝ። አርባ ስምንት ሺህ ሰው አለኝ አጠገቤ ላይ እስከዛሬ እያበረታታችሁ ያላችሁት የሆነ በቃ ተስፋ እንዲኖረኝ ያረጋችሁት እናንተ ናችሁ። ቤተሰብ ግን በጣም እገዛችሁና እርዳታችሁ አሁንም ያስፈልገኛል። አሁንም ያስፈልገኛል፣ የእናንተ እርዳታና እገዛ ከፈጣሪ በታች ያስፈልገኛል። እንደ መጀመሪያው አይደለም ምንም እንደምታዩት እይታችንም እንደ መጀመሪያው አይደለም። ግን እናንተ ከተባበራችሁ፣ እናንተ ብዙ ነገር ካረጋችሁልኝ እኔ የሆነ እንትን ይኖረኛል፣ ሀይል ይኖረኛል ኃይል ኃይል ስላችሁ የሆነ የሆነ ነገሮችን ለመስራት ወደ ኋላ አደለም ወደፊት ለፊት ነው ምገሰግሰው እና ያ ደግሞ የእናንተ እርዳታ ያስፈልገኛል፣ ቤተሰብ እና ያው አብዬም ሉባባም የዛን ቀን አውርቻቸው ነበር። ለምን ቪዲዮ እንደዚህ ቪዲዮ ቪዲዮ አብዬ ቪዲዮ አልሰራም ስላት አብዬ ለምን አለችኝ። ለምን? አለች። ቤተሰብ ከእናንተ ጋር እንትን ከተባሉ በኋላ ቪዲዮን አሳያታለሁ እና በሳቅ ነው የምትውለው። አብዬ እሷን አይተሻታል፣ ገላታለሁ። እራሷን እኮ ነው ማሳያት እና አይተሻታል። አብዬ እኮ ነች እኔ ነኝ ትለኛለች እና ያው ቤተሰብ በቃ ካሁን በኋላ ፈጣሪ በፈቀደልን ልክ በአሪፍ በአሪፍ ቪዲዮ በምርጥ በምርጥ ቪዲዮ እንመጣለን። በምርጥ በአሪፍ በሚባል ቪዲዮ እንመጣለን። ያው በቀደም ዕለት ላወራሁት ነገር ጥፋተኛ ከልብ ከልብ ይቅርታ። እና ሌላው ነገር ምንድን ነው ያው አማን አስከፍችዋለው አስከፍችዋለው። እና ብችል እኔ ሄጄ ይቅርታ እንደማያደርግልኝ እኔ ሄጄ አውቃለሁ። ግን ያው ለምሊም እኔ ደውላላይ ነበር አውርታ ነበር። እና በጣም እንዳስከፋሁትም ነግራኛለች ለምሊ እና በቀደም ባያጁት ቪዲዮ እሱ ቤት ተለቆ በነበረው ከኤፍሬም ጋር ፋ ብዙ ነገር ብሎታል፣ ተናግሮታል። ያደረግከው ነገር ትክክል አይደለም ብቻ ለምን መጣ ብሎ በጣም እንትን እየወቀሰው ነበር። ለምን መጣ ጀሚኒ ዘንስ አመጣ ብሎ እያወራው ነበር። በዚህ በኩል ኤፍሬም ከልብ አመሰግናለሁ። ያው በቃ እንደነገር ኳችሁ ነው። ኤፍሬም እንደዛ አስፈራርቶት ምናምን ነገር ኢቫስ መጥቶታል፣ ም ጭምር ኤፍሬም። እኔ እናንተ እናወራለን፣ እኔ እናንተ እናወራለን፣ ወንድሜን መታዋል፣ እኔ እናንተ እናወራለን በሰፊው ችግር የለውም። ግን ከልብ አመሰግናለሁ ወንድሜ፣ ያው የቪዲዮ ታየዋለህ ብዬ ተስፋ አደርጋለሁ። ኤፋ እናመሰግናለን። እና ማለት ልኬዋለሁ ብሎኛል ብሉኛል እሱ ራሱ አውሩ፣ ያለባችሁን ችግር በውስጥ ፍቱ እንደዚህ ሚዲያ ላይ እንትናት በሉ ብሎኛልም። ኤፍሬም አውርተናልም። ልኮታል ይመስለኛል፣ ልኮታል። እና እዚህም እንደመጣ እዚህ እንደመጣ ከአንዳንድ ልጆች ሰምቻለሁ፣ የነገሩኝ ልጆች አሉ። እና ቤተሰብ ብቻዬን ሄድ አልችልም። ለምሊም እንደነገርኳቸው፣ ለምሊም አውርታኛለች። ጥፋተኛ አጥፍተህበታል እና ማለት አስከፍተህ ይቅርታ በለው ብላኛለች። እሺ ብያታለሁ ለለምሊም ያው እኔ መጀመሪያም ይቅርታ አላለው ብያለው። ምክንያቱም ጥፋቱ የኔ ነው፣ ያደረግኩት ብዙ ብዙ ነገር አድርጋለው፣ ማለት አስከፍቻለሁ ወንድሜን። ለዛ ነገር ደግሞ ይቅርታ አልዋለው። ያው ብቻዬን ግን ይቅርታ አልልው፣ ብቻዬን ይቅርታ አልለው ከቻልኩኝ፣ ያው አብዬ ካብዬ ጋር አንድ ላይ ሆነን አዲሱ ቤት፣ በነገራችን ላይ ቤተሰብ፣ አዲሱ ቤት የለም አዲሱ ቤት፣ እኔም እሱ ማን ነውንም፣ ቁልፉ ሀያት ጋር ነው ሰጥቻታለሁ ሀያት ጋር ሀያት ጋር ነበር ቁልፉ። እኔም አብዬ ጋር ነበር የነበርኩት ወይ አብዬ። እሺ እሺ እሺ የቡና ቁርስ እሺ እሺ የኔናት እና ቁልፉም እዛ ነው። እና ያው እዛም ቤት አዲሱ ቤት የለም ቢሆን ማዘሩ ጋር ነው። እና ማዘራችን ጋር ነች የኔ ማዘር የሱ ማዘር ጋር ነን። ያው እዛ ነው የሚሆነው። በቃ ያለኛ አማራጭ አንድና አንድ ብቻ ነው፣ እሱም አብዬን ይዤ እሱ ጋር ሄጄ ይቅርታ ማለት ነው። በፋሚሊ በፋሚሊ ማለት ፋሚሊ ባለበት ይቅርታ ብለው ደስ ይለኛል። ማለት ይቅርታ እለዋለሁ። እና ያው ቢያንስ ነገ ወይም ከነገ ወዲያ ሄጄ ይቅርታ ጠይቀዋለሁ። ቤተሰብ አጥፍቼበታለሁ። ያው ግን አብዬ አብዬ የኔ እናት እ ምን ልታመጭልኝ ነው እሸት? ማሳችን ቤተሰብ ብዙዎቻችሁ፣ ለምንድን ነው ሼት ማታቀብለን? በስልክም በእንትን በስልክም ውስጥ ቢሆን ለምንድን ነው ሼት ማታቀብለን ብላችሁኛል። ሼቱን አሳያችሁ፣ ያው እንዳሳያችሁ ነው፣ ባዶ ሆኗል ማሳው። እኛ ጋር በቆሎ እዚህ የለም። ያ የጎረቤት እንትን አለ በቆሎ አለ። እና ቤተሰብ ለእናንተ መሆን እንትን አይለን፣ እናቀብላለን። በእንትን ቢሆን በስልክም እንደዚህ የምታያትን ቢሆን እናቀብላለን። ያው ብዙ ብቻችሁ እያላችሁኝ ስለሆነ ነው ቤተሰብ። እና ያው ብዙ ነገር ብዙ ለእኛ ያላችሁ ቦታ አሳይታችሁናል ቤተሰብ፣ ከልብ አሳይታችሁናል። ግን ከዚህ በላይ ሄዱበት አበረታትም፣ ቢያንስ እኮ ያው እኔ ትንሽ ነው የቀረኝ ለ50 ሺ ትንሽ ነው። 50 ሺ ልናከብር ትንሽ ነው የቀረን ቤተሰብ፣ ቢያዝ 1600 ምናም ቢቀረን ነው። እና ያን እናንተ በርቱ በርቱልን ማለት የሆነ እናንተ እገዛችሁ ከኛ ጋር እንዲሆን እንፈልጋለን። ቤተሰብ የመጀመሪያ እይታ፣ የአሁን እይታ፣ በጣም ምንም አይነጻጸርም። የሆነ መጀመሪያ እንዳላችሁ እንደ መጀመሪያ እንዳላ እንዳገዛችሁ፣ መጀመሪያ አጠገባችን እንደሆነ ዛሬም ከኛ ጋር ሆኑ። ያው እኔ አንዳንድ ነገር ተስፋ ያስቆረጠኝም ነገር ያ ነገር ነው። ምክንያቱም የለም ማለት ካያችሁት ከመጀመሪያው እይታ በጣም ቀንሷል፣ እይታ የለም እይታ ያው እና አብዬ ምርጥ ቡና እያፈላች ነው። ምርጥ ቡና አብረን ሆነን ፋውለን ከአብዬ ጋር ምርጥ ቡና እንጠጣለን። ለእኛ ላደረጋችሁልን እስከ ዛሬ ላደረጋችሁልን ነገር ካሁን በለ የምታደርጉልን ነገር ከልብ እናመሰግናለን። አብሶ በቃ ከሀገር ውጭ ብዬ ያለው እኔ ሁሌም ነው የምናገረው። እ አብዬ እሺ እንጨት ሰታች ነው። እና ከሀገር ውጭ ያላችሁ ቤተሰቦች በቃ ቃላት የለኝም እኔ ወላሂ የምሬን ነው። እንደዚህ ቃላት የለኝም ባፌም ገልጠው ቃላት የለኝም። ያው መወለድ ቋንቋ ነው የሚባለው፣ በእናንተ ነው ያየሁት። አብሮ ከሚኖሩ ወንድም በቃ ወንድም ከወንድም ከስጋ ወንድም እናንተ ናችሁ ይሆናል አይደል? በቃ በ ትልቅ ነገር ነው ያሳያችሁኝ፣ እንዳላዝን እንዳሊከፋ፣ አብሶ በዚህ በተጣላንበት ሰዓት ራሱ ወንድም፣ የበርታ የኛ ጀግና ብላችሁ በኮሜንት ብዙ ነገር በውስጥም ሆነ በኮሜንት እያወራችሁ ነው ቤተሰቦች። በጣም ነው የምንወዳችሁ፣ የምሬ ነው። እኔም አብዬም አብዬም ስም በሁላችንም ስም እንወዳችኋለን። ከዚህ በኋላ እንደዚህ አይነት ስህተት አንሰራ እንደዚህ ስለ መልቀቅ ምናምን ነገር አላወራም፣ አልናገርም። ምክንያቱም የለኝ ማንም ሰው ማለት ያ ሁሉም ቤተሰብ ኖሮኝ፣ ግን በአንድ ነገር እንትን ተስፋ ቆርጬ ነበርና ቤተሰብ የእናንተ እርዳታ ከልብ ያስፈልገኛል። እንድታበረታቱኝ ይፈልጋለሁ። ቤተሰብ ከዚህም በኋላ በደንብ እንደምታግዙኝ አምናለሁ። ምክንያቱም የአብዬ ለውጥ፣ የእህቴ ለውጥ ማያስደስታችልን ብዬ አምናለሁ። ሁላችሁም ያስደስታችኋል። የእኛን መለውጥ ሁላችሁም ያስደስታችኋል። ስለዚህ ምንም ልላችሁ አይደለም ቤተሰብ። በጣም ግን የተደሰትኩት አማን ያው ይሄ ቪዲዮ ሊያየውም ላያየውም ይችላል። ከዛ መምጣቱ በጣም ደስተኛ ነኝ። ያው እዚህ ከሆነ ትንሽ አድቫንቴጅ ይኖረኛል ለማዋራት፣ እሱን ለማዋራት የሆነ አድቫንቴጅ ይኖረኛል። አብዬንም ይዤ ሄጄ እኔን እሺ ባይለኝም አብዬን ይዤ ሄጄ ይቅርታ እላለሁ። ያው ቤት ይሆናል ሄጄ ይቅርታ ጠይቋለሁ። ከአብዬ ጋር ሆኜ ቤተሰብ፣ አሁንም ደግሞ አለው በጣም ካስከፋናችሁ፣ በጣም ካስቀይምናችሁ ከልብ ከልብ ከልብ ይቅርታ። ከልብ ይቅርታ። እሺ፣ ከልብ ይቅርታ።